ኢንትራንስ እንግዲህ እየደረሰ ነው ኦልሞስት፣ አሁን ግንቦትነን ብለን ብናስብ የቀረን ቢያንስ አንድ አርባ አምስት ቀን ወር ከ አስራ አምስት ቀን ምናምን ነው ሊሆን የሚችለው። እና በዚህ በወር ከ አስራ አምስት ቀን ውስጥ እንዴት ነው መዘጋጀት የምንችለው? ማለትም ለሶስት አይነት ተማሪዎች ነው የዛሬው ቪዲዮ ማለት ነው። የመጀመሪያው ጥናት ምንም ላልጀመራችሁ፣ ሁለተኛ ደግሞ ጥናት የጀመራችሁ ማለትም የሆነ ደረጃ ላይ የደረሳችሁ ሶስተኛ ደግሞ ጨርሳችሁ ክለሳ የጀመራችሁ ማለት ነው ለእናንተ የሚሆነው ቪዲዮ ይዤ የመጣሁት እስካሁን ያልጀመራችሁ እንዴት ነው ይህንን አርባ አምስት ቀን ተጠቅመን ለማለፍ የሚያስችለንን ውጤት ለማምጣት እንዴት ነው ዝግጅታችን የምንቀጥለው የሚለውን የምነግራችሁ ይሆናል ማለት ሁለተኛ ደግሞ ጀምራችሁ ግን በደንብ መሄድ ያልቻላችሁ ማለትም እያቋረጣችሁ እየጀመራችሁ እያቋረጣችሁ እየጀመራችሁ ጨርሳለሁ አልጨርስም ብላችሁ ምናልባት ተስፋ በመቁረጥ ሊሆን ይችላል፣ ጊዜ አይበቃኝም በማለት ሊሆን ይችላል። ለእናንተም የሆነ ነገር ላችኋለሁ ማለት ነው። ሶስተኛ ግን በጣም ቤስት ነገር ላይ ያላችሁት የጨረሳችሁ ተማሪዎች እና ክለሳ የጀመራችሁ ተማሪዎች ናችሁ። እናንተ ደግሞ ምን ማድረግ እንዳለባችሁ ኢቨን አጥነታችሁ ብቻ መቀመጥ ጥቅም የለውም ማለትም እያንዳንዱን ቶፒክ ስለ ጨረሳችሁ ብቻ ዝግጁ ናችሁ ማለት ስለማይሆን እናንተ ምን ማድረግ እንዳለባችሁ የምነግራችሁ ይኖራል ማለት ነው። ስለዚህ አንደኛውን ጥናት ላልጀመራችሁ የሆነ ነገር ልበላችሁ ማለት ግን ከዛ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡኑ አስራ ሁለተኛ ክፍል ተማሪዎች በተለይ ከዚህ በኋላም ከፈተናም በኋላም ብዙ ነገር ስለሚኖር ቻናላችን ሰብስክራይብ አድርጉ። ዩኒቨርሲቲ ተማሪዎችም ካላችሁ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ በማድረግ ቻናላችን ሰፖርት አድርጉ። ይህን ቻናል የሚመለከቱ ሰዎች ብዙ ናቸው በእርግጥ ዘጠና ሰባት ፐርሰንት ኦልሞስት የሚሆኑት ተመልካቾች ሰብስክራይብ ያላደርጉ ናቸው ወደ ሶስት ፐርሰንት ምናምን ናቸው ሰብስክራይብ ያደረጉት ማለት ነው ቪዲዮን የሚያዩት እና ሰብስክራይብ እያደረጋችሁ እና ደግሞ ቪፒኤን እያበራችሁ ቪዲዮን ብታዩ ደስ ይለኛል ማለት ነው እሺ አሁን ያለን አርባ አምስት ቀን እንዴት እንጠቀም ከምንፈተናቸው የሰብጀክት ወይም የኮርስ ብዛቶች ጋር እንዴት ነው ቀኑን ማመጣጠን የምንችለው እና ደግሞ የትኞቹ ትምህርቶች ላይ ፎከስ ብናደርግ ውጤታማ ልንሆን እንችላለን የሚሉትን አየዥ ልንገራችሁ። ስለዚህ ምንድን ነው አርባ አምስት ቀን ያላችሁ ይህን አርባ አምስት ቀን ለምትፈተኑት ሰብጀክት ለስድስቱ ማለት ነው ለሱ ማካፈል ነው። ስለዚህ ኦልሞስት ለአንድ ሰብጀክት ስድስት ሰባት ሰባት ቀን ቢሆን ወደ አርባ ሁለት ቀን ማለት ነው እዚህ ለአንድ ሰብጀክት ሰባት ቀን የመስጠት እድል ይኖራቸዋል ማለት ነው ያለውን አርባ አምስት ቀን እንኳን አለን ብትሉ ሰባት ጊዜ ስድስት አርባ ሁለት ስለሚሆን ማለት ነው ስለዚህ ያላችሁን ጊዜ ለአንድ ሰብጀክት ሰባት ቀን ብትሰጡ እነዛን ሰባት ቀኖች ኤፌክቲቭሊ ብትጠቀሙት ውጤታማ ትሆናላችሁ ማለት ነው እና ደግሞ ስታጠኑ እንዴት ነው ማጥናት ያለባችሁ ለምሳሌ ግሬድ ናይን ላይ ያለ ቶፒክ ግሬድ ኢለቨን ላይ ሊጠገም ይችላል ግሬድ ቴን ላይ ያለው ግሬድ ቴውልቭ ላይ ሊደገም ይችላል እና እነዛን ነገሮች በመቀነስ ቤዚኮቹን ማለትም ግሬድ ናይን እና ግሬድ ቴን ለግሬድ ኤለቨን እና ለግሬድ ቴውልቭ ቤዚክ ናቸው። ፈርዘር የምትማሩት አስራ አንደኛ ና አስራ ሁለተኛ ክፍል ነው። አስራ አንደኛ ክፍል ዘጠነኛ ክፍል እንደ ኢንትሮዳክሽን የተማራችሁት ወይም ደግሞ አስረኛ ክፍል እንደ ኢንትሮዳክሽን የተማራችሁት አስራ ሁለተኛ ክፍል ና አስራ አንደኛ ክፍል ላይ ፈርዘር ሄዳችሁ ትማራላችሁ ማለት ነው። ስለዚህ ምን ታደርጋላችሁ? ከዘጠነኛ ክፍል ያለውን ቤዚክ ዋን ነገር ታዩና ፈርዘሩን ትሄዳላችሁ ማለት ነው። የሆነ ነገር ቤዚክ ነገር አንደርስታንድ ማድረግ ያለባችሁን ነገር አንደርስታንድ ካረጋችሁ በኋላ ስለዚህ ወደ ግሬድ ኢለቨን ና ቴዎልቭ ላይ ትሄዳላችሁ ማለት የተያዙ ነገሮችን አሁን ለምሳሌ ትሪጎኖሜትሪ ካለ ግሬድ ናይን ላይ ያለ ነው፣ ግሬድ ኢለቨን ላይ ያለ ነው። የሆነች ቤዚክ ነገሩን ግሬድ ናይን ላይ ካያችሁ ፈርዘር ግሬድ ናይን ላይ ግሬድ ኢለቨን ላይ ሄዳችሁ ማየት ይኖርባችኋል ማለት ነው። ስለዚህ ምንድን ነው? አሁን ዲቴል ለመግባት ዲፊካልት ነው። ምክንያቱም ያላችሁ ቀን ስንት ነው? አርባ አምስት ቀን አሁን እያወራ ያለሁት ላልጀመራችሁ ስለሆነ ማለት ነው። ይሄ አርባ አምስት ቀን ደግሞ ዲቴል እንድትገቡ አያረጋችሁም። ስለዚህ ምንድን ነው የምታደረጉት፣ የሆነ ቶፒክ ካጠናችሁ በኋላ ከጎን የምንሰራላችሁ ጥያቄ። ምክንያቱም ብትጨርሱ ኖረው ጥያቄ ተሰሩ ነበረ። ግን አሁን አጥንታችሁ ጥያቄ አጥንታችሁ ጥያቄ ካላደረጋችሁ ራሳችሁን መፈተሽ አትችሉም ማለት ነው ምክንያቱም አንድ ሰው ራሱን በጥያቄ ካልፈተነ ያንን ነገር እንዴት ነው አንደርስታንድ አድርጎታል የሚለውን ነገር መገምገም የሚችለው ስለዚህ ራሱን መገምገም ስለማይችል ታጠናላችሁ ጥያቄ ታጠናላችሁ ጥያቄ ኢንተራንስ ከዚህ በፊት ኦልሞስት ሶስት ጊዜ ፈተና ነበረ ከዚህ በፊት በአዲሱ እንትም ማለት ነው በአዲሱ የፈተና ስርዓት ማለትም ተማሪዎች ወደ ዩኒቨርሲቲ ገፍተው መፈተን ከጀመሩ ማለት ነው ስለዚህ የሶስት አመቱን ጥያቄዎች መስራት ይኖርባቸዋል ማለት ነው። ስለዚህ የሆነ በቶፒክ በቶፒክ እያወጣችሁ ያንን ጥያቄ ትሰራላችሁ ማለት ነው። ይሄ ነው ማድረግ ያለባችሁ። ጥያቄ እየሰራችሁ በሄዳችሁ ቁጥር፣ ምክንያቱም ጊዜያችሁን ነው የምትቀንሱት። አንደኛ ፓተርኑን ታውቃላችሁ፣ የጥያቄዎቹን እንዴት ነው የሚወጣው ቲዮሪ ላይ ፎከስ ያደርጋል፣ ካልኩሌሽን ላይ ፎከስ ያደርጋል፣ ኮንሰፕቹዋል ነው ወይ ምናምን የሚለውን ነገር ለመረዳት ጥያቄ መስራት አለባችሁ። እና ደግሞ የሚደጋገሙ ጥያቄዎች ስለሚኖሩ ማለት ነው። እነዚህን አድርጋችሁ ለእያንዳንዱ ሰብጀክት ተገቢውን ቀን በመስጠት ማጥናት ይኖርባችኋል ማለት ነው። ግን ይህንን ለማድረግ ኤፌክቲቭሊ ጊዜያችሁን መጠቀም አለባችሁ። ጊዜ ለመጠቀም ደግሞ ጊዜ እንዳትጠቀሙ የሚያደርጋችሁን ነገሮች ከእናንተ ማራቅ አለባችሁ ማለት ነው። አንደኛ ሶሻል ሚዲያን መዝጋት ነው። በቃ ጀስት ብዙ ሰዓት የሚፈጀው እሱ ነው። ስለዚህ ከሶሻል ሚዲያ ራስን ማራቅ፣ ራሳችሁን ዲስተርብ ከሚያደርጉ ነገሮች፣ ሰዓታችሁ እንዳትጠቀሙ የሚያደርጓችሁን ነገሮች ከእናንተ ማራቅ። ምክንያቱም ለአርባ አምስት ቀን ሳክሪፋይ መስዋዕት መክፈል ኢትስ ሲምፕል ነው፣ በጣም ቀላል ነው። ስለዚህ ለማለፍ ስለሆነ ለምሳሌ ስድስት ትምህርት አይደል የምትፈተኑት፣ ሶስት መቶ ለማምጣት የሆነ መስዋዕትነት መክፈል አለባችሁ ማለት ነው። ስለዚህ ይህን ማድረግ አለባቸው። አሁን ስለ ቀኖቹ እንዴት ነው መጠቀም ያለብን የሚለውን ከነገርኳችሁ፣ የሚሰሩ ሰብጀክቶች የትኞቹ ናቸው ማለትም በቀላሉ የሆነ አጥነታ ልንሰራቸው የምንችላቸውን ትምህርቶች ልንገራቸው። ለምሳሌ ብዙ ሰው ኢንግሊሽን ይፈረዋል። ኢንግሊሽ በጣም የሚሰራ ሰብጀክት ነው። ዩቲዩብ ላይ ትገቡና እያንዳንዱን ቶፒክ እያስገባችሁ ታያላችሁ። ብዙ ጊዜ ለኢንተራንስ ተብሎ የሚሰሩ ጥያቄዎች አሉ፣ ና የሆነ ፓተርን ይኖራቸዋል። ና ኢንግሊሽ በጣም የሆነች ነገር ግራመር፣ ቮካብለሪ የሆነች ነገር መረዳት ነው የሚጠይቀው። ና እንግሊሽ የምር በጣም የሚሰራ ጥያቄ ነው እና እሱ ላይ ፎከስ አድርጉ፣ ምክንያቱም ውጤታችሁን ከፍ ያደርግላቸዋል። ሌላው ሊሰራ የሚችል ጥያቄ ማትስ ነው። ማትስ ምን አይነት ጥያቄ መሰላቸው የሚወጣው? ለምሳሌ እኛ ስንፈተን 2015 ማለት ነው የመጀመሪያ ብሬባች ምን የሚል ጥያቄ መጣ የሆነ የ15 እና የ75 ኤልሲኤም ያሁን ይመጣል ብላችሁ ትጠብቃላችሁ እነዚህ ሲምፕል ጥያቄዎች አሉእና እነዚህን ጥያቄዎች በመስራት ራሳችሁ ሶስት አይነት ጥያቄ ነው የሚወጣው ምክንያቱም ስንት አይነት ተማሪ አለ ሶስት አይነት ተማሪ አለ አንደኛ የሆነ ዝቅተኛ ቀለል ላሉ ነገሮችን የሚሰራ ሁለተኛ መካከለኛ በጣም ያልከበደ ጥያቄ በጣም ያልቀለለ ጥያቄ መስራት የሚችል ሶስተኛ ደግሞ የትኛውንም ጥያቄ ቻሌንጅ አድርጎ መስራት የሚችል ተማሪ ስላለ ጥያቄውም በዛው ነው የሚወጣው፣ በዛው ልክ ነው የሚወጣው ማለት። ስለዚህ በጣም የማትጠብቁት ቀላል ጥያቄ ይመጣል። ስለዚህ ያንን ቀላል ጥያቄ መስራት ይኖርባቸዋል ማለት ነው። ስለዚህ ያን ቀላል ጥያቄ ለመስራት ደግሞ ያንን ነገር ፕራክቲካል ነገር መሞከር አለባችሁ ማለት። ስለዚህ እንደ ተራ ነገር እንዳታልፉት። አሁን ኤልሲኤም መፈለግ ጂሲኤፍ መፈለግ እነዚህን ነገሮች እንደ ተራ ነገር እንዳታያቸው። ማስላይ ስለ ጂኦሜትሪ ሲኖር ስለ ፖሊጎን ምናምን እነዚህ ስለሚባሉት ነገሮች ኤሪያ መፈለግ ምናምን ይወጣሉ እና እነዚያን ነገሮች በቀላል እንዳታዩቸው። ስለዚህ በዚህ መጠቀም ግዴታ ነው ማለት ነው። እሺ፣ አሁን ደግሞ ይህን ካለን አምቲቲዩድ አፕቲቲዩድ ማለት ነው። ስኮላቲክ አምቲቲዩድ እሱ የሚሰራ ነው። ሁለት ፓርት አለው እንግሊሽ እና ማትስ ማለት ነው። በተለይ እንግሊሹ በጣም ቀላል ነው። የሆነ ጀነራል ነው ሌጅ ምናምን ያለበት ነገር ነውና የእንግሊሽ ፓርቱ ይሰራል ይሰራልና ሲኖኒየምስ ምናምን የሚባሉ ነገሩ እንግሊሽ ላይ ያሉ ነገሮችን እነሱን በፍጥነት ለማየት ሞክሩ። የተሰሩ ጥያቄዎችንም ለመስራት ሞክሩ። ስለዚህ ሰጠን ይሄ ሰብጀክት ይሰራል። የማትስ ፓርቱ ደግሞ በጣም ቅልቅል ነው። የሆነ ሲኩዌንስ አለው። ሲኩዌንስ ስላችሁ ግሬድ ትዌልቭ ላይ ያለው ዳይሬክት ሲኩዌንስ ሳይሆን የሆነ ወጣ ያለ ሲኩዌንስ አለው። ፕሮባቢሊቲ ምናምን ይኖረዋል፣ ስታቲክስ ምናምን፣ እነዚህ ግሬድ ናይንና ኢለቨን ላይ ያሉት ነገሮች እነዛን ነገሮች ይካትታሉ። ስለዚህ እሱ ፓርት የሚሰራ ነው። ማተው እንደነገርኳቸው ነው። ሌላው ነጥብ ያነሳል ተብሎ የሚጠበቀው ሲቪክስ ነበር፣ እሱ ፈተና ላይ የለም። ስለዚህ ፊዚክስ ላይ ሞር ከዚህ በፊት የነበሩት ነው ጥያቄዎችን ስናያቸው ኮንሰፕት ላይ ማለትም ቲዮሪ ላይ ፎከስ ያደርጋሉ። ስለዚህ ቲዎሪውንም ካልኩሌሽንንም በፍጥነት መያዝ ያለ ቀላል ቀላል ነገሮች ማለትም ቻሌንጅ የሚያደርጓችሁን ነገር አሁን ላትሰሩ ትችላላችሁ። ያላችሁ ቀን ስንት ነው? አርባ አምስት ቀን ነው። ስለዚህ በዛ በአርባ አምስት ቀን ውስጥ የሆነ ነገር ለማምጣት ቢያንስ በአንዱ ሰብጀክት የሆነ ስልሳ በአንዱ ሰብጀክት የሆነ አርባ በአንዱ ሰብጀክት ሀምሳ እንደዚህ ተደማምረው ሶስት መቶ የሚመጣ ነገር ለመስራት ስለሆነ በአርባ አምስት ቀን ተስፋ ለቆረጣችሁ መቶ አንደርስም ላላችሁ እና ለዛ ስለሆነ ቀለል ቀለል ያሉ ነገሮችን ሊያዙ የሚችሎችን እና ደግሞ ከጎን ጥያቄ በመስራት ራሳችሁን ቻሌንጅ እያደረጋችሁ መስራት ይኖርባችኋል ማለት ነው እዚህ ይሄንን አንድ። ስለዚህ የማሳስባችሁ ነገር ይህን ቪዲዮ እስከ መጨረሻው ማየት ይጠበቅባችኋል። ሁለተኛ ደግሞ የጀመራችሁ ከዚህ በፊት ጀምራችሁ ብዙ ስቴፕ የሄዳችሁ ተማሪዎች ግን በማጥናት ብቻ እየቀጠላቸው ያላቸው ተማሪዎች በጥያቄ የራሳችሁን ቻሌንጅ ማድረግ አለባቸው። አጥንታችሁ አጥንታችሁ ግን ጥያቄ ጋር ተገናኝታቸው የማታውቁ ከሆነ ጥያቄ ጋር ስትገናኙ ምናልባት ትወዛገቡ ትችላላችሁ። የሆነ ወጥ አጠያየቁን እንዴት ነው፣ ዳይሬክት ጥያቄ አይጠየቅም። የሆነ ከምታውቁት የሆነ ዳይሬክሽኑን ቀየር አድርጎ ሊመጣ ይችላልና ያንን ደግሞ የምትረዱት ብዙ ጥያቄ በመስራት ነው። ስለዚህ የጀመራችሁ ተማሪዎች አሁንም ማሳስባችሁ ነገር የጀመራችሁትን ነገር መቀጠል አለባችሁ፣ ግን ከጎኑ ደግሞ ጥያቄ እየሰራችሁ እየተለማመዳችሁ ራሳችሁን ቻሌንጅ እያደረጋችሁ መቀጠል ይኖርባችኋል ማለት ነው። ይሄ ነው ለጀመራችሁ ተማሪዎች ማለት ነው። ግን ጨርሳችሁ ደግሞ ክለሳ ላይ ላላችሁ ተማሪዎች በጣም ቤስት ነገር ነው። ጥያቄዎችን በደንብ ስሩ። ያልጨረሳችሁን ነገር፣ እርግጠኛ ያልሆናችሁበትን ፓርት እየተመለሳችሁ ቼክ ለማድረግ ሞክሩ። አሁን ለምሳሌ ባዮሎጂ የሚሸመደር ነገር ነው፣ ሊረሳ ይችላል። እነሱ እነሱን ትምህርቶች ወደኋላ እየተመለሳችሁ ቼክ አድርጉ። በተለይ ተማሪ ይረሳል ብለው የሚያስቡት ዘጠነኛ ክፍልና አስረኛ ክፍል ላይ ያሉ እንትኖችና እነዛ ነገሮች ላይ በደንብ ፎከስ አድርጉ። ያው አስራና አስራ ሁለትም ያው መረሳት የለበትም ግን ተማሪ ይረሳል ተብሎ የሚታሰበው ወደኋላ ያለውን ነገር ስለሆነ ሌተስት የሆነው ነገር ላይረሳ ይችላል እና ወደኋላ እየተመለሳችሁ ቼክ ማድረግ ቀጥሉ። ጥያቄዎችን ስሩ፣ ኤግዛም ቡኮችን በመፈለግ እና ደግሞ ከዚህ በፊት ኢንተራንስ የወሰዱትን እነሱን በመጠቀም መስራታችሁን ቀጥሉ ማለት ነው። ስለዚህ ይሄ ነው የእኔ ምክር፣ ፈተና በሚቀጥሉት ሰኔ አስራ ምናምን ለምትፈተኑት ማለት ነው። እዚህ ወር ካስራ አምስት ቀኑን እንዴት እንጠቀመው የሚለውን ቪዲዮ ይህን ይመስላል። ምክንያቱም ሊጠቅማቸው ስለሚችል አስቤ ነው የሰራሁት እና አልጀመርኩም ላላችሁ ተማሪዎች አርባ አምስት ቀን በቂ ነው ለማለፍ ኮሚትመንት ካላችሁ እና ጊዜያችሁን በአግባቡ ከተጠቀማችሁ ማለት ነው የጀመራችሁ ግን በኮንሲስተንሲ የሌላችሁ ተማሪዎች ማለትም በወጥነት መቀጠል ላቃታችሁ የጀመራችሁትን ነገር በመቀጠል በሚቀጥለው ፈተና በደንብ ራሳችሁን ዝግጁ ማድረግ ይኖርባችኋል ማለት ስለዚህ በኋላ የሆነ ውጤት ተበላሽ የምናምን ከማለት ኢቨን ሞክራችሁ ራሱ ውጤት ቢበላሽ ይሻላል። እና ተስፋ ቆርጣችሁ ሳትጀምሩ ውጤት ከበላሽቶ ከምትናደዱ ወይም ደግሞ ምናልባት እኮ ጥያቄው ቀላል ሊሆን ይችላል እና ሳትዘጋጁ ግን ጥያቄው ቀላል ቢሆንና ባትሰሩ በጣም ነው የምትናደዱት። እና ሞክሮ ራሱ ባይሳካ ይሻላል እንጂ ሳትሞክሩ አልተሳካም ከማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ። በሚቀጥለው ቪዲዮ ደግሞ የተለያዩ ነገሮችን የምናግራችሁ ይሆናል፣ በፈተና ሰዓት ምን ማድረግ እንዳለባችሁ ዩኒቨርስቲ ገብቶ መፈተን ያለውን ነገር ከኤክስፔሪንስ አንጻር የምነግራችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር አድርጉላችሁ። የቴሌግራም ቻናላችን አለ። የተለያየ ሞዴሎች በዚህ አመት የተፈተኑትን ተለቀዋል። እዛ ላይ ገብታችሁ ማየት ትችላላችሁ። ሊንክ ዲስክሪፕሽን ላይ ይኖራል ማለት ነው።